ኢራን አሜሪካንን ስትመታ መታ ያለው መንታ ያለው ወድም አለማይታናል ስትዝት ነበረ መግለጫ ውጥታለች አሎ እኔ እረፉ የሚላቸው የለም። መአት ጊዜ ነው። እኔ በጣም ባንተ ማፍረው የሚሰቀጥጠኝ እንደዚህ አይነት ነቢያትንን ብለው ገጭ ያሉ ሰዎች አሉ። በዚህ በክፉ ዘመን ምን አለ ቀደም ብለ አሁን እውነት እግዚአብሔር ተናግሮ ከሆነ እንደው ከአንድ ወር በፊት እንኳን ረ ግድ የለም ግድ የለም ከአስራ አምስት ቀን በፊት አለም አቀፍ ትንቢ ተናገረትም ነቢ ጆስ ይጠባለለን። እስቲ ተረጋጋ ወንድም ለ ተረጋጋ ተረጋጋ ተረጋጋና ከእግዚአብሔር ጋር ተስማማ። ለአንተ ሌላ እንጀራ ነው የሚያስፈልግ። ነቢይነት ለአንተ አይደለም ወንድም ማለት ሌላ እንጀራህን ፈልግ። ወጣትን አይደለም ሌላ ምትሰራበትን እንጀራህን ፈልግ። የእኔ ምክር ምክር በስርዓት ነው የምመክርህ። እንደ አንተ የብልግና ቃላት ለማይመጥን ነቢይ ነኝ ከሚል ሰው የማይገኝ መነገር የሌለበት ቋንቋ አልናገርህም። እንደት ግን እመክርሃለሁ። ነቢይነት እንጀራህ አይደለም። እንደ እንጀራ ነው አንተ የምትፈልገው ልብስና ሱፍ መቀየሪያ ነው። ገንዘብ አንጡ ካልከፈላችሁኝ፣ እኔ ተናግሬያለሁ። አካውንቴ ውስጥ ያለው ስድስት ብር ብቻ ነው። ሼማይዘ ትላንትና ሲሳደብ ነበር፣ እኔን አትመጥኑኝም እናንተ፣ ዱርዮች እናንተ እያል። ይሄ ዘመናችን በኢትዮጵያ ውስጥ ምን ያህል የክርስትና ውድቀት፣ የቤተ ክርስቲያን ውርደት እንዳለ የሚያሳየው በነዚህ በነዚህ አገልጋዮች የሚያሳፍሩ ናቸው። እነዚህ እንደ ነቢ ጆስ ያሉ እማፍሩ ነቢያቶች አሉ። እናንተ ልክ የእስራኤል ጦርነት በተጀመረ በነጋታው ጌታ አሳየኝ ብሎ እረ በኢየሱስ ስም ወንድማለም፣ ጊዜና ወቅት እየጠበቁ ያንኑ ምናየውን ትላንትና ማታ ያየነውን፣ ይሄ ዓለም አፈር ይባላል ፀሐይ የሞቀውን አገር ያወቀውን ትንቢት ነው። በሌዘ ስትመጣ አትሳቀቅም። አንተ አሁን ብትሰደብ በወንጌል አይደለም የምትሰደበው፣ በራስህ ራስህ ቀለህ ነው የምትቀለው። ሰው ራሱን ሲያቀል ይቀላል። ስለዚህ ወንድማለም፣ ጆሲ ነብይ ጆሲ እባክህ ነቢይነት ለአንተ አይደለምና ሌላ እንጀራህ እንፈልግ ብዬ ምክር እሰጣለሁ የእግዚአብሔርን ቤት የሚያሰድቡ አንዱ አንተ ነህ ዋናው ኧረ እባካችሁ ይህን ልጅ ምከሩት አረጋጉት እባካችሁ እባካችሁ እባካችሁ አይምሮን ጠብቁለት በእውነት መንፈሳዊ ንግድ ተጀምሯል ወገኖች ወቅቱን እየጠበቁ ከሁኔታው ጋር እየሄዱ ያው እንደምታዩት ነው ዩቲዩብ ላይ ገጭ ገጭሉና ማሰው ያየዋል ለእነሱ ትርፍ ነው ይሄ ወቅቱን እየጠበቁ ማለት ነው አንዱ ነብይ ደግሞ ጸበል ሲረጭ ነበር። ጉድበል ዘንድሮ ጸበል ሲረጭ እንደዛኛው ቤት እኔ ከዛኛው ቤት ይዛችሁ የመጣችሁት ስርዓት ነው መሰለኝ። የእግዚአብሔር ደግሞ ክብር አልገለጠ አለ። ለምን ትክክለኛው መጽሐፍ ቅዱስ አይነበብም? ትክክለኛው ትምህርት አይመጣም። ትክክለኛውም ቅባት ስለሌላችሁ አሁን የምታደርጉት ነገር ጠፋችሁ። በዘይት አላችሁ በምን አላችሁ ሞከራችሁ። አሁን ይህ ነቢይ ደግሞ እንደዚህ በጅምላ በማስታጠቢያ እየሞላ በባሊ አቅርቦ መድረክ ላይ በባሊ ውሃ አለ። ከስር ያለው ሰው ደግሞ ልክ እንደ ኦርቶዶክስ የጥምቀት በዓል ሀይሀይሀይሀይ ይላል እያለ ውሃ ይረጫል። ከየት መጣ? ወንድም አለ ጳውሎስ ውሃ ሲረጭ አይተሃል? ጴጥሮስ ውሃ ሲረጭ አይተሃል? ቃሉን ሲያካፍል እንጂ ፈውስ ያለው እኛ እጅ ላይ ኃይል የተሰጠን የእግዚአብሔር ኃይል በቃሉ በመንፈሱ እንጂ ውሃ እየረጨን ነው እናንተ ሰዎች እረፉ። ዘመኑ የሐሰት ነቢያት የሚገለጡበት ነው። ይኸው እየተገለጣችሁ እያየን ነው። በጌታ በኢየሱስ ክርስቶስ ሰሞኑን መቼም የኦርቶዶክስ ሰዎች ትልቅ የወንጌል የክርስቶስ ወንጌል አርበኛን ከሰናል ብለው ጨብ ረግጠዋል። ተከሰሰ ትዝታው ተከሰተ። ደስ አላችሁ። ተከሰሰ አይደል? ምን ይሆነ ጨዋ አይደል? አይሟማ ክብር ጨመራችሁበት። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። ትዝታውን ስላሰራችሁ ጌታ ይባርካችሁ። ትዝታው ብቻ አይደለም፣ እውነትን የሚገልጡት ተነስተዋል። ብዙ ብዙ ወጣቶች ተነስተዋል። ስሙ የጻፋችሁት እኮ ነው ያዋረዳችሁ። የጻፋችሁት እኮ ነው የሚያሰድባችሁ። እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለያይ ነው። ማን ብትሉኝ፣ ማርያምና መስቀሉ። በስድብ የወንጌል አማኝ አይታወቅም። የተጻፈውን ያነባል። እናንተ እኮ ወንጌል ሲነገር፣ ትክክለኛ የእግዚአብሔር ቃል ሲነገር፣ የተጻፈው ደግሞ የገድላችሁና የድርሳናታችሁ ጉድ ሲወጣ ተሰደብን ትላላቸው። አሁን ትዝታው የወንጌል አማኝ ነው። በቃ አለቅ። ይሄ ደግሞ የማን ተግባር ነው ካላችሁ፣ የፈሪሳውያን ፈሪሳውያን ናቸው። እነ ጳውሎስን ሲያሳድዱ የነበሩት እነ ጴጥሮስን ሲያሳድዱ የነበሩት፣ ወግ እኮ ደረሰን እኛም። ስድብ ከመጣ ደግሞ እንደ ኦርቶዶክስ የሚሳደብ የለም። ከላይ እስከታች እኮ ነው ስድብ፣ ከላይ እስከታች ስድብ። ኦ ማይ ጋድነስ አንድ ቄስ አለ በጣም ዶክተር አብይን አንተ ሴጣን አንተ ደሜ ጠማህ አንተ ምንትስ። እሱን አሁን ወደ ሀገር ቤት እንኳን ቢመጣ መንግስት ቢያስረው ወጋለው። እሱ ቢታሰር ደግሞ ለወንጌል ታሰረ ትሉ ይሆናል። ባለመስጋሉ ይሳደባሉ። ሙልጭ አድርገው ይሳደባሉ። እኛ የምናውቀው የሃይማኖት አባቶች ይቅር ሲሉ ሲመክሩ ምሕረት ሲያደርጉ ሲያስታርቁ ነው። ስተኛ ደግሞ ከስር ያለው ይህ ስድብ የተማረው ከስር ያለው የቲክቶኩ ኦርቶዶክስ ሲኖዶስ አለ። የቲክቶክ ሲኖዶስ ሚባል እንደ ሚዲያ ነጋሽ ያለ ያዙ ልቀቁኝ የሚሉ ዘራፍ ዘራፍ ሚሉ እነሱ ናቸው አባቶቻቸውን እየተቆጣጠሩ ያሉት ከላይ ያሉትን አሁን እነሱን ካላሰራችሁ ትዝታውን ካላሰራችሁ ብለው የጮሁት ከስር ያሉት ናቸው። ከስር ያለው ከተቆጣ ደግሞ ከላይ ያለው ሊፈርስ ሆነ። ያ ድግምት ያ ጥንቆላ ያምን ሊዋረዱ ሆነ። ያን ደግፎ ያዘላቸው ከስር ይሄ ያፈሩት ትውልድ ነው። ስለዚህ አሁን በኦርቶዶክስ ውስጥ ከስር ያለው ነው ከላይ ያለውን እየመራ ያለው። ለምን ከላይ ያለው አናቱ ተበላሽቷል፣ ብዙ ነገር ስላለ ያጠፋው ያበላሸው ነገር ስላለ ያፈሩት ትውልድ ይኸውና፣ ዛሬ አባቱን ይሄን ማሰራ አለብህ፣ ይሄኛው መክሰስ አለብ እያለ ነው ያለው። ይሄ ነው ችግሩ። ይቆጣሉ እኮ ነብር ናቸው፣ ነብር ናቸው። እግዚአብሔር ይቀር ይበላችሁ። እናንተን በየትኛውም ደረጃ ቢሆን አትሳደብ ቢባል አይችልም። ከሁሉም አይችለው ነገር አለመሳደብ ነው። ግን ክርስቶስን የቀመሰ ሰው እዩ። ዮኒ ማኛ፣ ዮኒ ማኛ እንደሱ ተሳዳቢ፣ እንደሱ ረጋሚ አልነበረም። ዛሬ ግን እያንዳንዱን እየሄደ ይቅርታ እየጠየቀ ነው። ዶክተር አብይን ይቅርታ ጠይቋል። ዮናታን አክሊሉን ይቅርታ ጠይቋል። ቀድሞ የሰደባቸውን አሁን መሳደብ ኃጢአት መሆኑ ገብቶት እግዚአብሔር መንፈሱን ገዝቶለት ከዛ ከጨለማ ወጥቶት እናትና ልጁ የሚለው ልጅ ዛሬ ኢየሱስ ክርስቶስ ጌታ እንደሆነ እየመሰከረ ነው ያለው። እይታን ይቀይራል ወደ ወንጌል መምጣት አስተሳሰብን ይቀይራል። ወደ መልካም ያመጣል፣ ወደ ፍቅር ያመጣል፣ ከስድብ ነፃ ያወጣል፣ ከመጠጥ ከሲጋራ ነፃ ያወጣል። ዮኒ ማኛ ምስክር ነው መለወጥ እንዳለ ማለት ነው። ለዶክተር አብይ ያስተላለፈው መልእክት ምን አለው? ብዙሃኑ በአንተ ላይ በተነሳ ጊዜ አሸናፊ ነህ አለው። ትልቅ መልእክት ነው ይሄ። አንድ ነገር የእግዚአብሔር ጉዳይ እናንተ ላይ ካለ ያለ ምክንያት ጠላት ይበዛባቸዋል ምንም ሳታረጉ ቆይ ተሳዳቢ ይበዛባቸዋል ምቀኛ ይበዛባቸዋል ጠላት እናንተ ውስጥ የእግዚአብሔር አጀንዳ አይተዋል ማለት ነው ስለዚህ አሁን እንግዲህ ዮኒ ማኛ ስለ ዶክተር አብይ ያወራ ፖለቲከኛ ነው አትሉት መቼም ዮኒ ማኛ ከኦርቶዶክስ ወደ ወንጌላማኝነት መቶ ለውጡን አይታችኋል እናንተ ባይናችሁ ሌሎቹንም ለውጡ ምንድን ነው? አሁን ጌታ ኢየሱስ ክርስቶስን ወንጌል አማኝነትን ጥሎ እዛ ቤት መሄድ፣ ከብርሃን ወደ ጨለማ ማለት እኮ ምንድን ነው ምንድን ነው? ስለ ኦርቶዶክስ ማናቀው ኦርቶዶክስ የምትወጣው ስጦታ ከወንጌል አማኝ ወደዛ ስትሄዱ ማለት ነው ሕይወት የማይሆን ስጦታ። ሕይወታችሁን ጥላችሁ ወደዛ ቤት ሌላ ሕይወት የማይሆን ነገር ትቀበላላችሁ። የሰውኛ ነገር ትቀበላላችሁ። የእግዚአብሔር ነገር ጥላችሁ ሄዳችሁ። እኛ ቤት ግን ያለው ኢየሱስ ነው። እኛ ቤት ግን ያለው ወንጌል ነው። እኛ ቤት ግን ያለው ህይወትን የሚቀይር የዘላለም ህይወት ነው። ከኢየሱስ ወዴት ይኬዳል? የኢየሱስን ፍቅር ቀምሶ ወዴት ይኬዳል? የት ቦታ ሊመቸንስ ይችላል? እኔ ይሄ ነው ያልገባኝ። ለእናንተ ያለኝ ጥያቄ የእግዚአብሔርን ቤት ጥላችሁ እዛኛው ቤት ለምትሄዱ ጥያቄ ይሄ ነው፣ ጌታ ኢየሱስ ክርስቶስ ምን አጎደለባችሁ? እኛ ውጊያችን ከደምና ስጋ ጋር አይደለም በዚህ ዓለም ከሚሰሩ ክፉ መናፍስት ጋር ነው እንጂ ዝም ብለን ነው እንጂ የቻልነውን ደግሞ በህግ አግባብ ለህግን ብናመለክት፣ የወንጌል አማኝን እኮ የሚሰማ የለም። አሁን በአንድ ስፍራ ቤተክርስቲያን ፊትለፊት፣ ማምለኪያ ፊትለፊት የእስረኞች ሽንት ቤት የእስረኞች ማጎሪያና ሽንት ቤት ሰርተዋል። እዚህ ዲላ አካባቢ የአማኞች ቤተክርስቲያን ፊትለፊት አምጥተው ገጭ አድርገዋል። ምን ሽንት ቤት አሁንም ግን የጌታ ልጆች አሉ። ወዛቸው ግጥም ያለ ጌታ እኮ ያሳርፋል። እናንተ አሁንነ ትዝታው መምህር በጋሻው ዘርፌ እንዳልክ ምናምን ሲገናኙ ያላቸው ሞገስ ከየትም አታመጣውም። በገንዘብ ኬትም አታመጣውም። በጥንቆላ በመተት አይመጣም። የእግዚአብሔር ቅባት ከውስጥ ነው ፍልቅ ከሚለው ኢየሱስ ያድናል። ክብር ለእግዚአብሔር ይሁን። ኢትዮጵያ ሆይ ተነሺ። እናንተ የቤተ ክርስቲያን ሰዎች በጸሎት በርቱ፣ በጸሎት በርቱ። ህዝብን አስተምሩ አንቁ። እኔህን ነው ምለው። ጌታ የተባረከ ይሁን። መልእክት የሰጠን ጌታ እሱ ነው። እግዚአብሔር ይመስገን። ሁሉ ለክብሩ ይዋል። እወዳችኋለሁ።